አሰላሙ ዓሌይኩም ወረሕመቱላህ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔጋ አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁሉ ሰላም ነው? ከኔጋ አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። ወደ ቤተሰቦቼ እንግዲህ እንሻአላህ አንዳንድ ልጆች በምጠይቁ ጥያቄ መሠረት የእናንተን ጥያቄ ለማክበር በቻልኩት አቅም ለመመለስ እሞክራለሁኝ ብኮ ታቦ ካኩ እስከ አገጋገሩ አሳይን ብላችሁኛል። በቻልኩት አቅም እንሻላ ይዤላችሁ መጥቻለሁኝ። ላይክ፣ ሸር፣ ሰብስክራይብ አርጉኝ ውዶች። ውሌ ቪዲዮዬን የዛሬው ግን ትንሽ በዛ ብሏል። እንሻላ እስከ መጨረሻው ተከታተሉት። አሁን ውሃ ሙቄ እያወቃው ነው። ይኸው በዚህ መልኩ ውሃውን አላሞቀውም በጣም ማሽላ ቅልቅል ተሆነ ትንሽ ሞቅ ብናደርገው ችግር የለም። ይሄ ግን ትንሽ ነው ለሰስ ያረኩትኝ እያወቃው ነው። በዚህ መልኩ ዙልኙን ነው የምትወውን የማወቀው ዝልሉን ነው ማለት ነው እና እንሻላ ያው ሁት እስከ መጨረሻው ያው ለእናንተ ጠፍቷችሁ አይደለም። በነገራችን ላይ ይጠፋችኋል ብዬ አላስብም። እንኳን አይደለም የኢትዮጵያ ስራና የአረብ ሀገር ፎቅ ምድር እያላችሁ እየሰራችሁ ነው። ያው ግን ባላችሁ መሰረት፣ ለጥያቄያችሁ መልስ ኢንሻላህ ባለ ፈቃድ በቻልኩት አቅም ነው እንትን ያልኩላችሁ። አሁን እያቦካሁኝ፣ ውሃና እንደዚ እያራኩኝ እሽት እያራኩት ነው። እኔ በቦሀቃ ውስጥ አርጌ ዱቄቱን ማብካት አልወድም በነገራችን ላይ እሳፋ ላይ አርጌ ያው እንዳደኩበት እሽት አርጌ ማብካት ነው ደስ የሚለኝ። እንደዚህ አድርጌ ነው ማቦከው። እሳፋ ላይ ያረገውና እንደዚህ እሽት እያረኩኝው እጄ እየታየብኝ ነው። እጄ እንዳይታይብኝ እያልኩኝ አብዛኛው አይታይም። ያው እጄ ሙሉ አለብስ ታቦካ እንዴት አረጋው አለኝ እና እንደዚህ እሽት አረገዋለሁኝ ማለት ነው። እጄን አንዱ እጄን ከላይ አንዱ እጄን ከታች አንዱ እጄን ከላይ አንዱ እጄን ከታች አርጌ በደንብ እሽት አረገዋለሁ ማለት ነው። ያው ታውቁታላችሁ፣ ብዙዎቻችሁ እንደዚህ እያረኩ በደንብ እሽት ታርጌ፣ እንጀራው ሀቂቃ በጣም ነው የሚያምረው። ደስ ይላል። የሆን ቪዲዮ ላይ የዛን ያክል አይደለም እንጀራው። በአካል ስታውት ወዙ ጥምዝዛ አባባሉ እና በጣም ነው ደስ የሚለው። በወይለሩ ነው ውሃ ያሞቁትኝ ትንሽ ሞቅ ቢል አሪፍ ነው የሚሆነው እንጀራው። እና በዚህ መልኩ እንደዚህ እያረኩኝ እያቦካሁ ነው። እንሻላ ሚዶን ተከታተሉልኝ፣ ውልኝ። አመሰግናለውኝ ሀቂቃ ለመልካም አስተሳሰባችሁ። በርቺ እያላችሁ ለምታበረቱ ልጆች ሀቂቃ ጀዛኩም ላሁ ኸይረን በጣም ነው የማመሰግነው። ጀዛኩም ላሁ ኸይረን። አላ ስብሓን ወተዓላ ያሰባችሁትን ሁሉ ያሳካላችሁ። ያ ራሕማን ከመወዷቸው ቤተሰቦቻችሁ በሰላም አላ ይቀላቅላችሁ እና በዚህ መልኩ እያወካሁት ነው። አሁን ውሃ ጨምርበትና በደንብ አላቁጥና አሸዋለሁ ማለት ነው። ደግሞ ጎንትኑን ተውሃ ታረኩ በኋላ ታላቁጥኩ በኋላ በደንብ አሁንም ደግሞ ሽታ ከዛ እንጀራው ሀቂቃ በጣም ምርጥ እንጀራ ነው የሚሆነው። እንደዚ ሽት ታረጉታላችሁ። እኔ ሳዑዲ ስኖር ሩዝ ብበላ አይሰለችኝም። እዚ ሀገር ደግሞ አገሬ ላይ እንጀራ በጣም ነው ደስ የሚለኝ። እንደዚህ ጥምዙን የተቦካ እንጀራ በምስር ወጥ። በቃ ስጋ የዛን ያክል አይደለሁኝም። ምስር ወጥ በጣም ነው የምወደው እና አትክልት ደስ ይለኛል። ሳውዲ እያለሁኝ ሩዝ ያ አላህ ይሄ የደቂቅ እንጀራ አልወድም። እንደው ምንም ምንም ምንም አይመስለኝ። ቤክሬ ለራስ ስቶርና አንዳንድ ጊዜ ስበላ ሆዴን ያመኛል። ግን ጤፍ እንጀራ በበሉት በቃ ያገራችን እህል በጣም ነው ደስ የሚለኝ። በበሉት በበሉ በወሉ በትብትሉ አትጠግቦትም። ያደግንበትም ስለሆነ በጣም ነው ደስ የሚለኝ እና የምወደው እንጀራ ሀቂቃ በጣም ወዳለው ማለት ነው። እና እርሾ ጥንጥዬ ነው ያደረኩትኝ ውሃ አድርጌበት ነው እንጂ፣ ይኸ እርሾ ጥንጥየ ነው የማደርገው የምጠቀመው፣ እርሾ አላበዛበትም፣ ጥንጥየ ነው። እንዲሁም እንዲሁም ብታወቁት የሶስት ቀን ስለሆነ ችግር የለውም። ግን ደግሞ እኔ ትንሽ እያደረግበታለሁ አሁን ወቅቱም ቅዝቃዜ ስለሆነ ማለት ነው እና በዚህ መልኩ ያባቀ የጨመርኩኝ ከዛ ሳፈውን ያጠጥቁትን ጨመርኩት። ከዚህ ይሄን አቀለጣጥፍ ያወራር እጄ በእጄ እንደዚህ ወገው አደርገዋለሁ። በቃ ግድን ነው የማደርገው በዚህ መልኩ። ከዛ ከድነዋለሁ። እንግዲህ ቡክት ይላል በእራሱ ቀስ ብሎ አይሾመጥርም። እኔ የሚሾመጥር እንጀራ ደግሞ አልወድም። አፍለኛ ነክ ነው የምወደው እንድታወቁ ነው። ውሃውን በፊት ያረኩበት እንጂ እርሾ ሁላ አይደለም። ይሄ እርሾ ተበዛበት አይረባም። እንዲሁ ማብኳትም እንደነገርኳችሁ ትችላላችሁ። እዚጋ ሳታቀጥኑ ነው በፊት በመጀመሪያ ታመሳስሉታላችሁ በደንብ። እኔ ስላልተመቸኝ ነው። በደንብ ታመሳስሉትና እያማሰልኩኝ እንትን አላልኩላችሁም ውሃ ተማረጋችሁ በፊት የፈላ ውሃ ተማረጋችሁ በፊት በደንብ ታማስሉታላችሁ። ውሃም ስታረጉ ደግሞ እንዳይጓጉልባችሁ በደንብ ቶሎ ቶሎ ቶሎ ቶሎ ታማስሉታላችሁ። እኔ ያው በአንድ እጄ ስለሆነ በአንድ እጄ እየቀረጽኩኝ በአንድ እጄ ስለሆነ ቶሎ ቶሎ አላማሰልኩትም። ግን በመጀመሪያ ሊጡን ታማሰል ነው። ሊጡ እንደነገር እንዳያችሁት ወፍራም ነው። በዛ በመጀመሪያ በደንብ እናማስለውና ከዛም በኋላ ነው ውሃ የምናረግበት። እንግዲህ ይሄኔ አቦካክ እንደዚህ ነው። እናንተ ደግሞ ያው ታንዱ ያንዱ ይለያል። እናንተ ደግሞ የምታውቁትን ኮሜንት ላይ አሳውቁኝ እንደተለመደው ማለት ነው። አሁን በደንብ ይሄን እንደዚህ ታማስሉታላችሁ፣ ግን ውሃ ያስፈልገዋል የኔ ወፍሯል። እጨምርበታለሁ ትንሽ ውሃ። ሳይፈላ ተፈላ ያሞቀሞቅብኛል ይበዛብኛል። አንድ ቦይለር ነው ያረኩበት ወይም አንድ ገላያ ማለት ነው። ከዛ ጨምርበት እና በደንብ አዋህደዋለሁኝ ባዋህደ ዋለሁኝ አሁን ጨምርበት እንደገና፣ ቀጠንኩትኝ። አሁን ምርጥ ነው፣ ግን አሁንም ትንሽ ቅር ይሏል። ግን ይሄንን ታወራርደበት፣ መማሰውን እንትን ታለቃለቅበት፣ ምርጥ ይሆናል። እንደነገርኳቸው አንዳንድ ቋጠሮ እንዳይሆንባችሁ በመጀመሪያ አሁን እኔ አንድ አንድ አለው ባንድ ጀስት ሆነ ያማሰልኩት ቶሎ ቶሎ ቶሎ ቶሎ ማማሰል አለባቸው። ልክ የፈላ ውሃ ሲጨምሩበት እንዳብሲት ነው የሚያደርገው። ከዛ ኩፍ አለ ፈጅርን ሰግጄን ያቀጠንኩት። ከዛ አምስት ሰዓት ላይ ነው ተቀኑ የጋገርኩት። እንደዚህ ኩርፍርፍ ብሎ ወጥቶ ይለታል። የዛን ጊዜ ጥዳቸው ትጋግሩት ማሻአላ ምርጥ እንጀራ ነው የሚሆነው። ከዛ ልጄ ትምህርት ሊሄድ ነበርና እንጀራ የለኛው ነበር። አጉል ሰዓት ላይ ነበር ያሰማሁት ምጣድ ግን ምጣዱ አመራረጓ ምርጥ ስለሆነ እሳት አይለበልበኝም። ማቂያ ደስ የሚለው ነገር እሳቱ ወደ እኔ አይመጣም። አንዱ ፍ በዛ ነው፣ አንዱ ፍ ወደ ግድግዳው ነው። ይችኛዋን ደግሞ ከፊት ያለችዋን ትንሽ እንትን ብያታለሁ እዚች ጋ። በነገራችን ላይ የፀሐይ ናት ይቺ እንትን የምትለውን ነጫ ቁንትን እንዳመስላችሁ፣ ቆሻሻ እንዳመስላችሁ ነው ሁለት ጋ ያለበት በግድግዳው ላይ ፀሐይ እየገባብኝ ነው። እና ኢሳ ትምህርት ል ትምህርት ሊሄድ አልቀረጠሽም እያለ እየተነጨነጨ እሱ ነው የመጀመሪያ እና ሁለተኛ አንደኛውን እንጀራ ታሰፋ የቀረጸኝ። ከዛም በኋላ መቀረጽ አልቻልኩም፣ ምክንያቱም በአንድ እጅ ይዤ በአንድ እጅ እያሰፋውኝ አይመቸኝም፣ አላውቅበትም። እና የመጀመሪያ እንጀራዋን አሰፋው በዚህ መልኩ። ገና ምጣዱ አልሰማችልኝም፣ ከአንድ ፊት ነው የሰማችው፣ ከአንድ ፊት ጭራሽ አልሰማችም። ያው ስለቸኮልኩኝ ቶሎ ማስፋት አለብኝ ሳ ሰዓቱ እየደረሰበት ነበርና ትምህርት ሊሄድ። ምርጥ እንጀራ ናት፣ ግን ከአንድ ፊት ልምጥጥ ያለ ይነጣ። እንደዛ አድርጋት ተቀርጠኝ እያልኩት ከሱ ጋር እየተጨቃጨኩኝ ነው እኔ፣ እንዳታስገባኝ እያልኩት ያው፣ ከባድ ነው ካሜራ ማንት አይኖራችሁ። ሲቀር ልጄ ነበረች እና እሱ አይለኝም ነበር። ለዛ ነው እንደዘተሱ ጋር እንትን እምለው። አሁን የሁለተኛውን እንጀራ ላሰፋ ነው እንግዲህ ያው እያወለጋገድኩት ነው። ኮሜንት ላይ ጻፉልኝ፣ እንደዚህ ብታረጊው ብላችሁ የምትሉኝ። አቦ ካኩ በቃ አለ አደለ፣ ከአንዱ አንዱ ይለያያልና ሙያ ንገሩኝ። የሁለተኛው እንጀራ ይሄንን የሚመስል እንጀራ ወጣ። ለኢሳ ይሄ ወጣለት፣ ከዛ እሱ ወደ ትምህርት ቤት ሊሄድ ይዞ ሄደ ይሄንን። ከዛም በኋላ የሚቀርጸኝ አጣሁኝ፣ ዝም ብዬ ነው የጋገርኩት። እና በዚህ መልኩ እንጀራዬን ሀገርኩኝ እላችኋለሁ። እንጀራው ማሻላ ሀቂቃ በጣም የሚያምር እንጀራ የሆነው ደስ የሚል እንጀራ ምጣዴ ደግሞ ብትዋት ማሻአላ ናት። በጣም ደስ የምትል ምጣድ ናት። በረድኩ ሰማትም ዝም ብላችሁ ማውለቅ ነው። ከዛ ደግሞ እንትኑን እንድታሳይን አሰራሩን ብላችሁኛል። ያው ትሰራ የለም በነገራችን ላይ እጄ ይታያል፣ ግን ሰርች ታበቀሁ በኋላ እንትን ያልኩት አለ ያው እንደዚህ እያዟዞርኩ ማሳያችሁ ይችን አሁን ተውስጥ ነው የሸነቆርኳት ያበጀሁላት ተለይ አላረኩት ምክንያቱም እሳቱ የሚለበልበኛል። አንደኛ ሁለተኛ ደግሞ እሳት ሲለበልበው ጉምጥምጥ ይልና ወደ አንድ ፊት እንትን ይላል። ለምጣዱም ጥሩ አይደለም። ይሄውና ጋግሬ ጨረስኩኝ። መጨረሻው እንጀራ ነው ይሄ። እንጀራው ሀቂ ቪዲዮ ላይ የዛን ያክል አይደለም፣ ግን ሲያበር ማሻላ ምርጥ እንጀራ ነው የጋገርኩትኝ። በዚህ መልኩ ጋግሬ ጨረስኩኝ እና የምድጃውን አሰራር ደግሞ ይዤላችሁ መጥቻለሁ። በፊት ይሄ ነበረ ምጣዱን የሳልመጣ በፊት ምድጃው ከዛ ይሄን ነው ፍርስርስ አድርጌ እንደገና እንደ አዲስ የሰራሁት ሁት ይሄ ከሶስት በፊት እንትናል በዚ ቀጤ ደግሞ ስታውት ሊወድቅ ደርሷል ማለት ነው። ምጣዴ እንደዚህ ታስስ በጣም ነበረው ዝውዝ የሚለው ከዛ ፍርስርስ አረኩትኝ። ከታችም ያለው ላፈር ሰው ነበረ፣ ነገር ግን አፈርና ድንጋይ አልተመቸኝ የለኝም፣ ግቤ እዛ አካባቢ የለም። ሲጀመር ደህና አፈር አፈሩ ማይረባም ከዛ ምድጃውን ፍርስርስ አድርጌ እንደዚ ደለደልኩት አፈር ሞላሁለት ያድግልኛል ብዬ ነበር። ነገር ግን አላደገም። እንዲያድግል የተፈለጉ ግዴታ መሄንኛ ሁኔታችኛው ማፍረስ አለብኝ። ግን ድንጋይ ስለሌለ ደግሞ ማፍረስ አልቻልኩም። ይህን ሁኔታ ላይ ድልድል አደረኩና ከዛ መረኩት ምጣድ ነው፣ ዙሪያውን እንትን ያልኩት ተመስራታችሁ በፊት ግን በእንትን መለካት አለባችሁ። ምጣዱ ላይ ተለያስ በኋላ መጨረሻ ላይ ይመጣላችኋል። ይሄንን መለካት አለባችሁ። ምጣዱን ለክታችሁ ልክ በዚህ በምጣዱ ልክ ነው የምቆፍሩ፣ ምትድንጎ ገሏን የምትደረድሩት ገል ነው ይሄ የደረደርኩበት። እንደዚች አሁን ይችን ምጣድ ምልክት ያደረኩላችሁ ይችን እንጨት ምጣዷ ላይ አፈሩ ላይ በመጀመሪያ ልትሰሩ ስትሉ ምልክት ማድረግ አለባችሁ። ከዛን ገሉን ትደረድሩና እችን የመሰለ ክበብ አርጋችሁ ትሰራላችሁ። ሀቂቃ ስሜንቶ ነው የምመስለው። በጣም ነው የሚመቸው። ሳታይ ለበልባችሁ እች ደግሞ የእንትናት የማዞሪያ ማስቀመጫ እና ማሻላ ነው። በዚህ መልኩ ስሩት እላችኋለሁ ውዶቼ። በጣም አመሰግናለሁ። እንግዲህ የእናንትን ጥያቄ ለማክበር አሰራሩን አሳይኝ ብላችሁ የነበረ ያው ይህን ነው ቪዲዮ የቀረጽኩት እና የእንጀራውንም ተማብኳት እስተመጋገር ብላችሁ በተወሰነ መልኩ ያው ለቅቄ እላችኋለሁ።